ሰላም ሰላም፣ የአሜሪካ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ጤና እንዴት ይዟችኋል? እንግዲህ ከሰሞኑ ያለውን ነገር እንግዲህ በድጋሚ አላስረዳችሁም፣ ግን ያለው ነገር ማየም ናፍቃኛለሽ። ከዚህ በፊት ተሰራው ቪዲዮ አይታችሁታል ብዬ አስባለሁ። ቤቱም ናፍቆኛል፣ ብዙ ነገር ናፍቆኛልና ዛሬ ቤት እጄ ልጄንም አያለው። ያው እግረ መንገዴንም ሚስቴም ቢትሆን ያው ብናደድባትም ናፍቃኛለች። ለሁሉም እንግዲህ የሚሆነውን እና የሚሆነው እውነት ለመናገር ከቤተሰብ እርቆ ብዙ ነገር ትቶ መቀመጡ ትንሽ ደስ አይልም። እውነት ለመናገር ምንም ምቾትም አይሰማም፣ ጤንነት አይሰማም፣ እረፍት አይሰማም። ብዙ ብዙ ነገር ነውና ትንሽ ስሜቱ ከባድ ነው። ለሁሉም እንግዲህ በተቻለ መጠን ነገሮች እሷ ምርግብ ስላለች ስለተረጋጋች እኔም በተቻለ መጠን ነገሮች ማረጋጋት አስፈላጊ ነው ያለው ጫና እንደቀጠለ ስለሆነ እስቲ ብንነጋገር የሚለውንም ሀሳብ ይዤ ነው የመጣሁት። ልጄንም አያለው። ማማዬ በጣም ናፍቃኛለች። የኔ ልጅ አሁን ጎርምሳልኛለች። በጣም ያው በዚህ ሰዓት ደሞ ልጆች ቶሎ ቶሎ አይደለ እድገታቸው የሚታየው። ለዛ እንግዲህ ልጄንም አያለሁ ብያስባለሁ። ማማዬ የኔ ቆንጆ በጣም ነው የምወድሽ። የዚህ ሁሉ ነገር ዋነኛው ተጠያቂ ነው የኔን ብያስባለሁ። ይቅርታ ጠይቅሻለሁ። ኔ ህይወት በጣም ነው የምወድሽ በጣም የምሰጡትን አስተያየት እንዳስተያየት እንቀበላለን። ሁል ጊዜም እንደምለው ለሁሉም ግን ሁላችሁም ጥሩ ነገር እየተመኛችሁልን ስለሆነ ደስ ይለኛል። በተቻለ መጠን ነገሮችን ለማርገብ ለማስተካከል መሞከሩ የተሻለ ነው ብዬ ነው ማስበው። እግዚአብሔር ያክብርልን። በቅርብም በሩቅም ሆናችሁ ያላችሁ ቤተሰቦቻችን ለሁሉም እናመሰግናለን። በተቻለ መጠን በእኔም በእሷም በኩል ያለውን ነገር ለመፍታት ጥረት ማድረጉ የተሻለ ነው አምንበታለሁ። መሀላችን ያለችውንም ህፃን ልጅ ማሰብ አስፈላጊ ነው ብዬ አስባለሁ። በኔ በኩል እስቲ የሆነ ሆኗል፣ ከዚህ በኋላ ላለው ነገር ማውራቱ የተሻለ ነው ብዬ ነው የማስበው። በጣም እንወዳቸዋለን እናከብራቸዋለን። ወደ ቤት ኦልሬዲ እየደረስኩኝ ነው ያለሁትን የሚሆነውን እንግዲህ እናያለን ቤት ማለት ነው

ነገር ካሜራ ላይ ሲሆን ለብቻ ስትሆኚ አትነፍቂ።

ባሰኛ ሰዓት ትመጣለህ፣ ባሰኛ ሰዓት ትሄዳለህ። ከዛ በኋላ ደግሞ እንዳልመታሽ ምናምን እያልኩ ታስፈራረኛለህ። ማንም የላትም ብለህ እንደ የምታስበው ይሄ ምላስሽ እንደሆነ እንደው ትገበገበች እቤት ነው የምታስበው። በመድሃኒዓለም ምን አይነት ሰው ነህ? ተረጋጊ። አሁንም ተረ ታይ ተረጋጊ። በጣም ስሜትሽን ተቆጣጠሪ። እኔ በጣም ለመረጋጋት እየሞከርኩ ነው። አግሬሲቭ እየሆንሽ ነው። ተረጋጊ። አንቺ በምትሆን ልክ ከእኔ መሆን ከብዶኝ አይደለም። ምን ነው አንቺ በሆንሽው ልክ እኔ መሆን አያቀተኝም። ይገባሻል? አንቺ በምትሆኝ ልክ እኔ መሆን አያቀተኝም። እረፊ። እኔ አሁን መጥቻለሁ በስነ ስርዓት። አትሊስት ለያት ስለዚህ እረፊ በቃ። እንትን አትረይ፣ ይሄ አጉል አትመነቃቀል። ምክንያት ማየት ስለማትችል ልጄን እኮ ነው። የሌላ ሰው ልጅ የራሴ ልጄ እኮ ነው። በስንት ቀን ነው? እኔ እኮ አሳዳጊው አይደለሁ። በፈለክ ሰዓት መታህ እንደፈለክ ማለት አትችልም። ማየት አትችልም አትችሁኝ እና፣ እስከ መቼ አትከለክኝ ነው? እኔ አሁን እስከ መጨረሻው የት እንደነበርክ ምንም ማውቀው ነገር አለ? አንቺ ጋር እኮ አይደለም። አሁን ምን አንቺ ጋር አይደለም። በመጀመሪያ ደረጃ በጣም ራስሽን ጻድቅ አድርገሽ ስትነፈርቂ ብዬ ነበር ግን አንቺ መብረድ እንደ ሰው እንደ ትልቅ ሰው ተነጋግረን እንፍታ ብዬ በጣም በጸባያ አው ስለቆየ ግን በጣም አክት አደረግክ። ራስን በምን ይዛው እንደምታስብ እኔ በነገሮች በቃ ልጅ ስላለ ነገሮችን ነው እንጂ

እስቲ ንገሪኝ፣ ምንድን ነው የሚያስመጣ እኮ እዚህ ግን መጣሁ። አሁን እኔ ለማስጮ ነው የመጣሁ። ለምን ትጫወታለሽ? ሱሳሌ ቁልፍ ስጠኝ፣ ቁልፉንም ስጠኝ፣ የቤቱን ቁልፍ። መምጣት አይጠበቅብህም፣ በቃ ውጣ ከቤት አሁን። ነገር አልፈልግም፣ ውጣ። ወይስ በጉልበት ነው የምታምነው? እሱ እንትን ካላቸማ አይቀርልሽም። አሁንም ልጅቷ አለችበት። እንዲህ በቃል ዝም ብያለሁ ነው የመጣሁት። ይሄ ቤቱ የእኔ ነው። ሲቀጥልም ልጅቷ ሊማየት መጣለሁ። በቃ

እ ጎበዝ ጀግና ልጅን እንደምትወድ እያስመሰልክም ጋር ብታስመሰል እንደ አላስፈላጊ ነገር ለምን ትናገረኛለህ? ና ምንም አልቀረህም በቃ። ሰው ሆነ ብናወሪያ አይተሻል። አሁንም እኔ እንደዚህ አይነት ነገር ውስጥ እንደገባ ታለኝ። ተረጋግተሽ መነጋገር ከቻልሽ እንነጋገር። አይነጋገርም ነገር የለኝ ውጣለኝ። ሰላም ነው አደለ? በቃ በጎልበት የጠበኩት እንደዚህ ምንም ምንም አይደለም። ዝም ብዬ ደስ ስላለኝ እ እና አንቺ በደንብ እንነጋገራለን። እሺ፣ በሚገባሽ ቋንቋ ነው ማናገልሽ ከዚህ በኋላ።